ዳጣ ባለፈው ሳምንት ቤተሰቦቿን ለመፈለግ አብረዋት ጎዳና ያሳደጓት ሰዎች ጋር ሄዳ ነበረ። ከሞገስ ጋር ሞገስ ቃል በገባላት መሰረት ቤተሰቦችሽን ታገኛለሽ፣ አገናኝሻለሁ፣ አብረን እንፈልጋለን፣ ካልሆነ ደግሞ ብሩክ በኔ ስም ትጠሪያለሽ ስላለሽ በብሩክ ስም ትጠሪያለሽ ይላታል። ዳጣ ቤተሰቦቿን የመፈለግ ህልም አልነበራትም። ሞገስ ነው ቤተሰቦቿን እንድትፈልግ ሁሉ ህልሟን ከህልሟ አንድት ነቃ ያደረገው ከእንቅልፏ ነቅታለች። አሁን ላይ እዳጣ ቤተሰብ እኮ ይኖረሻል። እዳጣ ያለ ቤተሰብ ማንኛውም ሰው አይፈጠርም። ምናልባት በሆነ አጋጣሚ ሊሆን ይችላል እነዚህ ሰዎች ጎዳና አውጥተው የጣሉሽ፣ ይላታል በሆነ አጋጣሚ ከእናንትኛ ጋር ተዋወቅሽ በሆነ አጋጣሚ ደግሞ ምናልባት ቤተሰቦችሽንም ታገኛለሽ። ግን እመኝኝ፣ የብሩክ ልጅ ድና ከመጣች አንችን ቤተሰቦችሽን ታገኛለሽ። እኔ የምችለውን ያክል አብሬሹኝ ቤተሰቦችሽን እንድትፈልጊና እንድታገኝ አግዝሻለው ይላታል። ዳጣ ያላሰበችውን ነገር አሁን ላይ ስለ ቤተሰቦቿ ማሰብ ጀመረች። ምክንያቱም ቤተሰቦ ማንኛውም ሰው ስምሽ ማን ነው ሲላት ዳጣ ነው የምትለው። ዳጣ ቤተሰቦቹ ያወጡላት ሳይሆን በጎዳና ስማ ነው። እናም ከቅድስት ጋር ሆኖ ሲጫወቱ እንኳን ሂጃንቺ ዘሪልለሽ ስትላት እንደ ቀልድ አድርጋ እሷ ግን እንደምር ነበር እየምታየው። ይህ ስሜት የሚመጣባት ሞገስ ቤተሰቦችን እንፈልጋለን ካላት በኋላ ነበር። ተይ ግን ታይ ተይ። ቅድስት እንደዚህ አትበኝ። እኔ እኮ ቤተሰብ አለኝ፣ እናትም ትኖረኛለች፣ ወንድም እህትም ይኖረኛል። ግን ያው ምን ታረጊዋለሽ፣ በምን ምክንያት አውጥቶ እንደጣሉኝ ባላቅም ግን ተጥዬ ነው ስትል ለእሷም ትነግራታለች። ቅድስትም አይዞሻ አውቄ ነው አንቺ ስቀልድብሽ ነው እንደዚህ አትበይ። ምክንያቱም ማንኛችንም ስንፈጠር ከእናት ከአባት ነው የተፈጠር ነው እና ቤተሰብ እኮ ይኖርሻል። ያው ግን በሕፃንነትሽ ስለሆነ የተጣልሹ ምንም ምሳሌ እንዶ ካላገኘሻቸው በማለት ነው እንጂ ደግሞ ችግር የለውም። ጋሸ በእኔ ስም ትጠሪያለሽ ብሎ ሽለ በቃ በጋሸ ስም ትጠሪያለሽ ስትል ቅድስትም መለስ ብላ ታባብላታለች። እናም ነጋ መሸ ሞገስን እሺ፣ ስለኔ ቤተሰቦች መቼ ነው ማውራት መሄድ የምንችለው ስትለው፣ እሺ ስላንቺ መጣል ስላንቺ እድገት የምታቀዋ ሴት ጋር ውሰጂኝ ሲላት በፊት አብሯት ጎዳና የኖሩ ሰዎች ጋር ይዘው ትሄዳለች። ያቺ ሴት ዛሬ ላይ የራሷን ህይወት ጀምራለች፣ ልጆች ወልዳለች፣ ትዳር ይዛለች፣ የራሷ ቤት አላት፣ ንብረት አላት። እናም እንዳለችውም ወሰደችውና ቤቱንም በጥርጣሬ ነበር የወሰደችው፣ ግን እንደተጠራጠረችም አላጣችውም፣ አግኝተዋለች። ሄዳ ስለ ቤተሰቦቿ እንዴት እንደነበር ከሞገስ ጋር አብረው ሲጠይቁ ዳጣ እኔ እኮ አላውቅም፣ ግን ደግሞ አንዷ ጓደኛችን አለች፣ ወደ ሃያ ሁለት ልብስ ቤት ትሸጣለች የእሷን ሱቅ ልንገራችሁና እሷ ጋር ሄዳችሁ እሷን ጠይቋት። እሷነች በደንብ የምታቀው የት እንደሆነ ቤቱ፣ እንዴት እንደተጣልሽ እያየችሽ ተከታትላ እሷናት ስትል ትነግራታለች። እንዳጣም አላቅማማችም። ሞገስም ችግር የለም አለ አብሯቸው አብረው ቅድስት ዳጣና ሞገስ ተነስተው ይሄዳሉ። ያቺ ሴት ምን እንደተባለችው፣ እንዶ በእናትሽ ያሳደግንሽኛን፣ ዳጣ አሁን እኔ ምን እንዳንችው ነበርኩኝ ግን በዛን ሰዓት እንዳንቺ ህጻን ሳልሆን ትንሽ ከፍ ያልኩ ነበርኩኝ። አንድ የተሸፋፈነ ጥቁር ጃኬት የለበሰ ሰው ነበረ፣ አምጥቶ ኬዳን ብረብር ላይ የጣለሽ እናም፣ ግን ቁጭ አድርጎሽ እንደተጠቀለለሽ ቁጭ አድርጎሽ ዞር ብሎ ነው የሄደው እናም ለአንዷ ጓደኛችን አንቺን ከያዙሽ በኋላ እኔ ግን ማየት አለብኝ ብዬ የገባበትን ቤት ተከታትዬ ደረስኩበት። ግን ገባ የሆነ ትልቅ ግቢ ውስጥ ነው የገባው። ከዛ በኋላ ግን ተመልሶ የወጣ ሰው የለም፣ ልጅ የጠፋች ብሎ የወጣም ሰው የለም። ጠብቅ ያለሁኝ እናም ያንን ቤት ልነግርሽ እችላለሁ፣ በምሳሌ በምልክት ትይጃለሽ ስትል ትነግራታለች ሞገስ እና ዳጣም ደስ ብሏቸው ተስማምተው ቦታውን ቀጥ ብለው ሲሄዱ ቤቱን ሽጠውት እነሱ እንደሄዱ ይነገራቸዋል። ቦታውን የገዛው ሰው ደግሞ የት እንዳለ ማወቅ አለብኝ ስትል እሱ ደግሞ ለጉብኝት ወደ ባህር ዳር እንደሄደና ከሳምንት በኋላ እንደሚመለስ ይነገራቸዋል። እናም ስልክ ቁጥርና አድራሻቸውን ተቀብለው ወደ ቤት ይመለሳሉ። በዛን አጋጣሚ ከተወሰነ ጊዜ በኋላ ተመልሰው ሁልጊዜም በየቀኑ እየደወለች ሞገስን እዋክህ ቤተሰቦችን አገናኘኝ ትለው ስለነበረ፣ ጭቅጭቁ ሲበዛበት በአጋጣሚ ሆኖ ግን ቤተሰቦቿ እንደተገኙና ከባህር ዳር ሰውየው እንደተመለሰ ይነገራቸዋል። እናም የቤቱን ምልክት አንድ በአንድ ሲነግራቸው ሞገስም ደውሎ ዳጣ የምስራች ይላታል። ረ ምስር ብላ ምንድን ነው? ያ ሰውየ ኮ ከባህር ዳር መጥቷል። እናም ቤተሰቦች እሺ ያሉበትን ቦታና አካባቢውን ነግሮኛል። ስለዚህ መሄድ እንችላለን ሲላት እሺ የት እንገናኝ ስትል ደስታዋን መቆጣጠር አቅቷታል። ለማንም አልተናገረችም። ለቅድስትም ሆነ ለምሳሌ ለማንም ሰው አልተናገረችም። ተነስታው እሺ ብለው ከሞገስ ጋር ይሄዳሉ። ሲሄዱ ሞገስ ቦታው ከደረሰ በኋላ ብር ማንኳኳት ይፈራል። እባክሽ ዳጣ ሌላ ቀን ተመልሰን እንምጣ ሲላት፣ ዳጣ ግን በፍጹም አይሆንም፣ የጣለኝን ሰው ማየት አለብኝ፣ እናቴን ማግኘት አለብኝ፣ የጣለኝ አባቴ ነው፣ እናቴን ማግኘት አለብኝ፣ እሱን አልፈልገውም ስትል ለሞገስ ትነግረዋለች። ሞገስ በፍጹም ቢላትም ዳጣ ግን ጨክና በሩን አንኳኩታለች። በሩ ሲንኳኳ በአጋጣሚ ሆኖ አባትየው ነበረ። ከበር ከፍቶ ይወጣው ግን ደግሞ ልከፍቶ ሲወጣ አንተ ነህ አባቴ፣ አንተ ጨካኝ ስትል በስድብ ተወርፈዋለች። ቆይ እናንተነ ማናችሁ? ምንድናችሁ? ስትል ሞገስም ደንግጦ ስለነበር ግራ ተጋብቶ ዝም አለ። ቆይ ምንድናችሁ አልገባኝም የምን ልጅ ነው የምን ጭካኔ ነው የምታወሪው እናቴ የት ነው ያለችው እናቴን አምጣ ስትለው ስለምን እናት ነው የምታወሪው ይላታል እቤት ያሉት ቤተሰቦቹ የሚያውቁት ታሪክ የለም ዳጣን አውጥቶ የጣላት ወንድሙ እንደሆነ ከሱ ካንደበቱ ተናግሯል እናም በዛ አጋጣሚ ሆኖ እሺ አሁን ቤተሰቦችን አገናኘኝ እናቴን እህት ወንድሞችን ስትል፣ ቆይ ምንድን ነው አልገባኝም፣ እናንተ ሰዎች ሲል፣ እሱም እዩ በምልክት ነው የመጣ ነው። ከአስራ ስድስት ዓመት በፊት ነው ይህችን ሽኪዳ ንብረት የተጣለችው ሲል ሞገስ ይነግረዋል። ምን? ይህን ነገርን የማመን አልችልም። ግልጅ ብቶኝና ባቅ ደስ ይለኛል። ግን ደግሞ ተረጋጌ፣ እባክሽ ትዳሪ እንዳትበትኑብኝ። ይሄዱ አሁን ከዚህ አካባቢ ጥፉ፣ ውጭ ላይ እንገናኝ ሲላቸው፣ ዳጣ ግን ገፍትራው ከቤት ትገባለች። ቀጥላ ወደ ቤት ስትገባ የአባቷ አባት ቢሆንም ቤት ውስጥ ቤተሰቡ ተሰብስቧል። እንደ ሄደች ማንንም አልጠየቀችም፣ ዝም ብላ በሳሎን ገብታ ነበር የቆመችው። ሲያይ የአባት የተባለው ሚስትም ቆይ አንቺ ማን ነሽ? ምንድን ነሽ? የምን እብድናት ትልና ወታ እየሮጠች ባሏን ተጠራውና ይችን እብድ አስወጣልኝ ከቤት ማናት ይህች የገባችው ስትለው፣ አረ እብድ ናት፣ እብድናት። ቆይ ላስወጣት ይልና ተመልሶ ወደ ቤት ይመጣል። አንቺ ና ውጪ ብሎ ጎትቶ ሲያስወጣት፣ ግራ ተጋብታ እሷም ቆይ ምንድነው እያደረግ ያለኸው ስትለው፣ ሰራተኛዋ ደረጃ ላይ ሆና ግን ታዳምጥ ነበረ። እሺ ትልና ውጪ ከወጡ በኋላ እንነጋገር ይሉና፣ ውጪ ወጥተው መነጋገር ይጀምራሉ። ስለዚህ ዲኤንኤ